አሳዛኙና ድንገተኛ የመኪና አደጋ ሄኖክ ድንቁን እንደገጠመው የወጡት መረጃዎች ያሳያሉ። ሄኖክ ድንቁ በአሁኑ ሰዓት በምን አይነት ሁኔታ ላይ ይገኛሉ? ሰላም ጠና አስጥልን። ውድ የቻናሌ ተከታታዮች ሚኪነኝ ከሚኪ ታቦር እንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሆኑ። ከዚህ ቻናል ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ወደ አሁኑ ስለቀቁ ለማግኘት ሰብስክራይብ ስታደርጉ ደወለ ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ ያንስ ያደርጉ፣ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሽር ና ኮመንት በማድረግ ላል ሰሙት እንድዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና እጠይቃለሁ። እንደምታወቀው ሰሞኑ መሆኑን እንግዲህ በተመሳሳይ የመኪና አደጋዎችን በማስመልከትም እጅግ አሳዛኝ መረጃዎች ስወጡም ተስተውሏል። ታዲያስ ሰው በጥንቃቄ ያሽከርክር ስባል ሌት ከቀን የምሰማው እጅግ አሳዛኝ ነው። ሰውም አንዳንዴ ተከታታይ ሲሆንም እየባሰበት የሚሄድበት ሁኔታ ነው የሚፈጠረው። የመኪና አደጋን በማስመልከት የበርካቶችን ህይወት የቀጠፈ በርካቶችን ሜዳ ላይ ያስቀረም ነው። በጣም በሚያሳዝን ሁኔታ የቤተሰብ አባላት በአንድ መኪና አደጋ ሲያልቁም ሰሞኑን የወጡት መረጃዎች ያሳያሉ። እንግዲህ ተመሳሳይ አደጋ እየተሰማ የሚገኝበትም ይህም ጥንቃቄ ጉድለትም ነው። እንግዲህ እኛ ሀገር መኪና ያን ያህል በዝቶ አይደለም እንዳደገው ዓለም ክፍል አይደለም። መኪና የዚህ ሀገር በውድም ነው የሚገባው በዋጋ መኪና ቁጥርም ጥቂት ነው ይባላል በዓለም ደረጃ። በጣም የሚያሳዝነው ግን በአደጋ ግን ኢንዲያና ኢትዮጵያ ከዓለም ደረጃ በጣም በሚያሳዝን ሁኔታ ይህ የሚሆንበት ሁኔታ እንዴት ነው እየተፈጠረ ያለው? ችላ ማለት ነገሮችን ቆም ብሎ ያለማሰብ። ፈጣሪ በፈቀደልኝ ቀኔ ሲሆን በማለትም በርካቶቹ ይናገራሉ። ፈጣሪ ለሞት ቀጠሮ አይሰጥም። በዛ ላይ ደግሞ በጣም በሚያሳዝን ሁኔታ ብዙ ሰዎች ቀኔ ካልሆነ አልሞትም ይላሉ። ሰው እንደፈለገ ለምሳሌ ቀኑ ካልሆነ ለምን ከፎቅ ላይ ዘሎ ቀኔ ነው ብሎ ማለት አይቻልም። ምክንያቱም ቀን የሚባለው ወይ በተፈጥሮ በሆነ ነገር ሲሆን እንጂ ሆን ብሎ እንደዚህ ሰው በመኪና አደጋ ችል ላይ ያለ በጣም በሚያሳዝን ሁኔታ ትኩረት ሳይሰጡ ብዙ ሰዎች አደጋ ይፈጠራል ብሎም አያስቡም። ረጅም እድሜ የሚኖሯቸው መስላል። በጣም በሚያሳዝን ሁኔታ አደጋ ይፈጠራል ብሎ ከማሰባቸው በፊት ቅድሚያ መኪናቸው በምን አይነት ሁኔታ ላይ ይገኛል መኪናን አስፈትሿል ወይ አልፎ ደግሞም ስንዱ ጥንቃቄ አላቸው ወይ የምለው ነገር ልታሰብበት ይገባል። የበርካቶችን ህይወት ምስቅልቅሉን እያወጣለ ክስተትም ነው። በቅርቡ ብዙ አሳዛኝ ተከታታይ መረጃዎች በተለይ የመኪና አደጎች ናቸው እየተሰሙ ያሉት። ከዚህ በፊትም እንደዚሁ በጣም በሚያሳዝን ሁኔታ እንግዲህ ሄኖክ በፈጣሪ ፍቃድ በፈጣሪ ታምር መትረፉን የወጡት መረጃዎች ያሳያሉ። ከዚህ በፊት እንግዲህ ትርፍ በመሆን የምትወደው አርቲስት ከዚህ በፊት በጣም በሚያሳዝን ሁኔታ በበርካቶች ዘንድ ተወዳጅ የነበረችው የመኪና አደጋ ነበር ህይወቷን የቀጠፋት። እጅግ በጣም በሚያሳዝንና ልብ በምነካ ሁኔታ በርካታ ኢትዮጵያኖች የምወዷት እንግዲህ ሸዋ ፍራው ጋር ብዙ ድራማዎችንም የሰራች እና ፊልሞችን የሰራች ጎበዝ ተዋናይ ነበረች። እንግዲህ እንደዚሁ ደግሞ ዛሬ የተሰማው በጣም በሚያሳዝነው ሁኔታ የመኪና አደጋ ነው። የመኪና አደጋ ግን በተአምር ሄኖክ መትረፉ በርካቶችን እንዳስደሰተ ጭምርም ነው። አርቲስት ሄኖክ ድንቁ እንግዲህ የገጠመው እጅግ ያልተጠበቀ ሁኔታም ነው። በጣም አሳዛኝና አስደንጋጭ ክስተት እንደሆነ ጭምርም ነው። እስኪ የምናየሆናል አርቲስት ሄኖክ ድንቁ ምንድን ነው መልእክት ያስተላልፈው ታዋቂው አርቲስትና ቀንደኛ የአርሰናል ደጋፊዎች አንዱ የሆነው ሄኖክ ድንቁ ከባድ የመኪና አደጋ እንደደረሰበት ስንሰማም ከልብ አዝነናል። ሄኖክ ድንቁ ባለፈው ሰኞ ሰኔ 16 ቀን 2017 ዓመተ ምህረት በዳይሬክተርነትና በፕሮዲውሰርነት የመጀመሪያውን የሲኒማ ፊልሙን መስራት በጀመረበት በስምንተኛው ቀን ጧት አራት ሰዓት አካባቢ መገናኛ ዘፍመሽ ፊት ለፊት የመንገዱ መካፈያ ላይ የመንገድ ትዕይንት እየቀረጸ እያለ ከተቃራኒ አቅጣጫ በፍጥነት የመጣ መኪና ገጭቶት ከባድ የእግር ስብራት እንደደረሰበት ገልጿል። እንግዲህ በጣም በሚያሳዝን ሁኔታ የወጡትን መረጃዎችን በማስመልከትም ነው። እኛ ሀገር ሰው ይፈጥናል ወይ? ከቻይና በላይ ግንባታ የሚገነባ ነገር የለም። በጣም በሚያሳዝን ሁኔታ በተለይ የሲኖትራክ ሹፌሮች የተለያዩ ከባባድ የመጭነት መኪኖች የት ለመድረስ እንደሆነ አይታወቅም። በጣም በሚያሳዝኑ ሁኔታ በከፍተኛ ጥድፊያና ስሯሯጡ ነው የምስተዋለው። የትኛው ግንባታ የትኛው ሻንጋይ ነው ወይ የትኛው ቤጂንግ ነው በማለትም ነው በርካቶቹም፣ የትኛው የተገነባ ለየትኛው ነው በማለትም ነው በርካቶች እየገለጹ ያሉት ሹፌሮች ጥድፊያ ለየትኛው ነው ነው በርካቶቹም አሁን እየገለጹ ያሉት አሁን አርቲስት ሄኖክ ድንቁ በታምር ተርፈዋል በጣም በሚያሳዝን ሁኔታ ከዚህ በኋላ ስንዳው እንዴት ተደርገው ነው ጥንቃቄ የሚደረገው በርካቶች ለምንድ ነው ሀላፊነት የማይሰማቸው ለምንድ ነው ገንዘባቸውን የሚያት ሁሌ ሩጫ ሩጫ ሮጦ የት ደረሱ እንግዲህ ነገሮችን ከዲጥ ወደ ማጥ ወደ ገደል ከመግባት ውጭ መጨረሻው ምንም የሚጠቅመው ነገር እንደሌለ ጭምርም ነው። በርካቶችም በቁጣ እየገለጹ ያሉት ሹፌሮች፣ ለምንድን ነው አብዛኞቹ ኃላፊነት የማይሰማቸው በማለትም ነው። የት ለመድረስ ነው? ተስፋ በመቁረጥ መንፈስ እንደዚህ እየበረሩ የት ትርፊያው፣ ችኩልነት የት ነው? በጣም በሚያሳዝን ሁኔታ እንግዲህ አርቲስቱን ፈጣሪ በታምሩና በምሕረቱ እንዳተረፈ ጭምርም ነው። ሄኖክ ድንቁ እንግዲህ በቅርበት የማያውቁት ምናልባት አንዳንድ ነገሮችን ሊያነሱ ይችላሉ። ሄኖክ ድንቁ በጣም ምርጥና ሲቀርቡት በጣም ደግ ቸርና በጣም የዋህ እንደሆነ ጭምርም ነው በርካቶቹም እየገለጹ ያሉት። ሄኖክ ድንቁ እንግዲህ በሴት ጉዳይ ብዙዎች ሀሜት ሲያነሱበትም ይስተዋላል። እሱ የግል የሕይወት ጉዳዩ ነው። የሴት ልጅ ሞራል ክብር አይንካ እንጂ ብቻ እሱ በተመቸው ማንንም በ ትክክል በተነጋገረበት መንገድ ተነጋግሮ ሊያውራም የግል ህይወት እንደሆነ ጨምርም ነው። በርካቶች ትችትና አንዳንዴ ሙድ ስሳለቁበትም ይስተዋላል። ሄኖክ ድንቁ ደግሞ ምርጥ ያራዳ ልጅ እንደሆነ ጭምርም በአስቂኝ ንግግሮቹ ብዙዎችን ሲያዝናናም ነበረ። በተለይ ደግሞ በአርሰናል ቪዲዮቹ ዙሪያ የሚሰራቸው አዝናኝ ቪዲዮዎች ናቸው። አሁን ሄኖክ ድንቁ እንግዲህ ፈጣሪ ጨርሶ እንድምረውም በርካቶችም ጸሎት እያደረጉ እንደሚገኙ ጭምርም ነው። ግን ከባድ የእግር ስብራት እንደገጠመው ጭምርም ነው። እግዚአብሔር ደግሞ ጨርሶ እንድምርና በእግር ቆሞ መሄድን እንድችልም በርካቶች ጸሎት እያደረጉ ነው። ለዚህም ነው መኪና አደጋ በጣም ከባድ ነው። ነፍስ ከመቅጠፍ አልፎም ደግሞ በጣም በሚያሳዝን ሁኔታ አካል ጉዳተኛም ሊያደርግ እንደምችል ጭምርም በጣም አስቸጋሪ ሁኔታ ነው። ስለዚህ ጥንቃቄ ማድረግ እንደሚያስፈልግ ጭምርም ነው። ስለዚህ እድሳት አድርጎ ስባለ መኪናዎችን ውስጥ ሰርቪስ ግድ እንደምል ጭምርም አጠቃላይ ደግሞም ትራፊክ ምን ይለኛል ሳይሆን ሂሌናዬ ብሎ ህዝቤን ብሎ መንዳት እንደሚያስፈልግ ጭምርም ነው። አልፉም ደግሞ ጥድፊያ በተለይ የሲኖትራክ ሲኖ ትራክ ሹፌሮች የጭነት መኪና ወይም አሽከርካሪ ሹፌሮች በከፍተኛ ፍጥነት በሮ የት እንደሚደርሱ ጥድፊያ አያስፈልግም። በጊዜ በጥንቃቄ ሁሉን ነገር ተጣድፎ የተደረሰ ነው። በርካቶቹም እየገለጹ ያሉ ስርዓት እንደሚያስፈልግ ጭምርም ነው። የሰው ነፍስ እየተቀጠፈ ነው ያለው። አሁንም የሰው ነፍስ እያለፈ ነው ያለው በመኪና አደጋ ምክንያት። ስለዚህ ጥንቃቄና ኃላፊነት ልሰጥና ትኩረት ልሰጥ የሚገባ ጉዳይ ቢኖር በተለይ የመኪና ሹፍርና እንደሆነ ጭምርም ነው። በርካቶቹም ሀሳባቸውን ሲገልጹም የምስተዋለው አጠቃላይ እንግዲህ ሄኖክ ድንቁ አሁን ያለበት ሁኔታን በማስመልከት ፈጣሪውን እንዳመሰገነ ጭምርም በኪነ ጥበቡና በምረቱ እንዳተረፈው ጭምርም ነው። የደረሱን መረጃዎችን በማስመልከት ሄኖክ ድንቁ እንግዲህ አዝናኝና ፊልም ተዋናይ በጣም በሚገርም ሁኔታ ደግሞ የምተውናቸው ፊልሞችን ደግሞ በከፍተኛ ብቃት የምወጣ ተዋናይና ካሉት ደግሞ ሀገሪቷ ካሉት ተዋናዮች መካከልም በአሁኑ ሰዓት አሉ ከተባሉት አርቲስቶች መካከልም አንዱ እንደሆኑ ጭምርም ነው። አንዱ እንደሆነ ጭምርም ነው የወጡት መረጃዎች የሚያሳዩት ፊልም ስራ ላይ በጣም ጎበዝና ቀልጣፋ ብዙ የህይወት ውጣ ውረድ ያለፈ፣ ለዚህ ደረጃ ደግሞ ያበቃውም በጣም በሚገርም ሁኔታ ተስፋ ያለመቁረጡና ብዙ ፈተናዎችን ደግሞ አልፎ በጽናት ለዚህ እንደደረሰ ጭምርም ነው። ይህን አስቸጋሪ ጊዜያት ደግሞ ፈጣሪ እንዲያሳልፈው በርካቶችም ጸሎት እያደረጉለት እንደሚገኙ ጭምርም ነው። ሄኖክ ድንቁ በመትረፉ በርካቶችም ደስታቸውን እየገለጹ እንደሚገኙ ጭምርም ነው እየወጡት መረጃዎችን በማስመልከትም ለእናንተ ይዘንላችሁ የመጣ ነው። እስካሁን ድረስ እንግዲህ አብሬያቸው ቆየሁት ሚኪ ነኝ። ከሚኪ ታቦር ንፎ ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል እንግዲህ ወቅታዊና ታማኒ እንዲሁም ይዘናዊ መረጃዎች ወደአሁኑ ስለምትተላለፉ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲኬሽን ቤሏን ክፍት በማድረግ ወደአሁኑ የሚለቀቁትን መረጃዎች ማግኘት ይችላሉ። ይህንን ቪዲዮ ላይክ ሼርና ኮመንት በማድረግ ላልሰሙትን እንዲደርስ ያድርጉ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።